ስታይል መሰለሽ ዋጥ ደሽ ጠብቂ ምናም ነገር ብሎ መድኃኒዓለም ለምን ከባድ ሰው። በነገራችን ላይ ደግሞ ትንሽ አማማ አድርጓት ነበር። በማል የእርቁ ዕለት ለሊቱን ስትታማማ ደረች። ጉሮሯን እዛን ቀረሱ እያመማት ነበረ። ቀኑን ማለት ነው ደስታ አይ ማያ የዶሮ አይን ነው የሚባለው፣ ታውቃለህ እህ ይኸው እየነ እኮ ጠላው የዶሮ አይን ነው የሚባለው። እና እና እና ውድ ቤተሰብ እንብላ፣ ለማንኛውም በእውነት በጣም እጅግ በጣም ደስ ብሎኛል። ስለሁሉም እግዚአብሔር ክብሩን ይውሰድ። ሰይጣን አፈረ። በጣም ደስ ብሎኛል። ልብላ እንዳልኩ ምን አረከው? ማለት ዝግጅቱ እንዴ ነው? አይቀልጣምሆሆነ አንተ የምትወደው ምግብ ነበር። የለም ግን አይብ ነው። ላሟ ሞታ ነው። ላሟ ሞታ ነው

ለቢያዩ በጣም ገራሚ ነው በእውነት። እና እንዴ ነው ባል አብሪያቸው እያሳለፍኩ ማለት ነው። ጎረቤት ነው የተመቀለኝ በእውነት በጣም ቆንጆ ጠላ ነው። እጃቸው ይባረክ። አዎ በጣም ማን ማን ነበረች? ችግር የለም ማን ነበረች? ትንሽ ትንሽ ነገር አለች። ወተት እያለብኩኝ ጠጣ ነበር ሜዳ ላይ

አጎቴ አለ። እሱ እንሸጣለ ሰርቅን እና እየሰረቀን እንትን ሙስኩት ነው ቆማ ሌላ ነገር አይደለ፣ ሙስኩት ነው ማለት እህ አንድ ቀን እቶ በቃ እኔ ዝምብዬ አንድ ቀን ከኋላ ማን

የኔ አያልቅም። እኔ ደግሞ ማለት ነው ዩ እንደዚህ ነገር የገጠመኝ አረብ ሀገር እጄ ነው ወይኔ መጀመሪያ ሄድኩ ጊዜ የገጠመኝ ፈተና ብታይ፣ ሰውየው ዶክተር ነው፣ በየሰው ሀገር ይሄዳል። ሴትዮዋ ልትቀበል ትሄዳለች ከአሜሪካ ሊመጣ ማለት ነው ከዛ ለባሏ ሰላጣ ሰራች። ወለ ጠቡሎ የሚባል ነገር የማዳም ቀሞች ያቁተለች እንኳን ያታቂ እሱን ከትፋ ለባሏ ድንሽ ምናምን ነገር ጠባብሳ ሄደች። ከዛ ጎስ ሊብ ስትለኝ እኔ ብያለች መስሎኛል። እሷ ባሏ ልታመጣ ሄደች። ምነው በቀረብኝ። ካወኩኝ በኋላ እንዳትበይ ነው ያልኩሽ እኮ አለችኝ። እግዚአብሔርን

ያን እንደ ረቁን እንደም እንደ ቆሎ ቅጭ ማብላት ጀመርኩ። እግዚአብሔር ጊዜ አይሰጥሽም። እንብላ። ውድ ቤተሰብ፣ ለማንኛውም እንግዲህ እያሳለፍን ያለ ነው። የበዓል ማግስት ነው ዛሬ። በጣም ደስ በሚል ሁኔታ ነው። ወይኑ ጋር ትራስ ደስታ ተሰማለሰው እያከበርነው ያለ ነውና እንግዲህ በመሃል በመሃል